አሁን ወደ ወይዘሮ ሙሉ ዘቢደር ጋር እየሄድኩ ነው። ወይዘሮ ሙሉ ዘቢደር ወይዘሮ ዘቢደር ቤት ስለምትኖር በምትኖርበት ቤት ስም ነው ቤት። ይሄ በነገራችን ላይ የሰሜን አሜሪካ ዲያስፖራ ማህበር በሰጠን 25 ሺህ ብር 22700 ብር አካባቢ ወጪ ተደርጎበት የተሰራ ድልድይ ነው። እዚህ ላይ የነበረው እንጨት ወድቋል፣ ጠፍቷል። ዞሮ ዞሮ እስቲ መልሻ አስተካክላለሁ ብያለሁ። እናመሰግናቸዋለን። አዲስ ቤት ቀይራለች፣ ወለፍ ትምህርት ቤት አጠገብ ወደዛ እየሄድኩ ያለሁት ወይዘሮ እውነት ለመናገር በጣም ጠንካራ ታታሪ ናት። ባለቤት የላትም። አንድ ልጅ አላት። እሱን እያሳደገኝ ነው። ትምህርት ቤትም ሳይጀምር እንዳልቀረ ነው እምነት ያለኝ እስቲ ጠይቃታለሁ አሁን። ለእርሷ አተናት ነው። ሰሞኑ አጥቻት ነው። በእርግጥ ባለቤት የሰጠቻት መስሎኝ ነው። እሷ በኩል ነበር የሚሰጠው። እረ ሙሉ ም አልወሰደችም። አጣኋት ስት ላይ ነው አሁን መብራት ሲጠፋ ልሰጣት እየሄድ ካለሁት። እስኪ መንገድ ላይ አገኛታለሁ፣ አወራታለሁ ወይዘሮ ሙሉ። ያው ማዶ ላይ ቆማለች። እሷ መሰለች ካልተሳሳት ኳ ማዶ ላይ ወደ እኔ እየመጣች ነው። እንግዲህ በአካል ሙሉ አካሏ እየታየ ስለ ማውራቷ ፈቃዷን እንጠይቃለሁ። ግን ወደ እኔ እየመጣች ያለች እሷና ታታሪናት። ሙሉ ሙሉ የ ንግድ ስራ ያገለገሉ ልብሶችን ሰልቫይ ሽቶ እና የመሳሰሉትን ሽቴዎችን እያመጣች የምሸጥ ጠንካራ ሴት ናት። በነገራችሁ ላይ ዘጠና ከመቶዎቹ በልፋትና በድካም ውስጥ ያሉ ወገኖችን ነው እኔ የምረዳው። ለምን? የተጠዋሪነት ስሜት የሌላቸው ናቸው። እነዚህ ሰዎች በስራ ትጋት ውስጥ ያሉ ናቸው። ይሄ ነው ክብራትና ክቡራን። እንግዲህ ሙሉን አግኝቻት አለው እንኳን አደረሰች ሙሉ

ዘመድ ማንኛውም ሰው በማይጠይቅበት አስባችሁ ስለጠየቃችሁ አምላኬ ይጠይቃችሁ። አሜን ይድረሳቸው። ምስጋና በጣም እጅግ አድርጌ ያቀርባቸዋለሁ፣ ወዳቸዋለሁ። እኔ እህታችሁ እውነት ላመሰግን እቆያለሁ። ለሁል ጊዜ በጣም አመሰግናለሁ። ተባረኩ። አመሰግናለሁ፣ አመሰግናለሁ። ወይዘሮ ሙሉ አነስተኛ ንግዶች እንደምትነግጄ አውቃለሁ። ልጅሽ ትምህርት ጀመረ፣ እየተማረ ነው። በጣም ጥሩ ጎበዝ። የልብስ ነው የምትሸጪው፣ ሽቶች ስቲዣ ሳይሻለሁ እንደው ምን ይቸግርሻል? እንደው ሊያግዙሽ ቢፈልጉ በእንቅስቃሴ ያሉ ውስጥ ያሉትን ነው አብዛኞቹን በእኔ በኩል እንዲረዱ ማደርጉ፣ ምክንያቱም የተጠዋሪነት ስሜት ስነ ልቦናቸው ላይ እንዳይጻፍ ሰዎች አርፈው ቁጭ ብለው እርዳታን እንዳይጠብቁ በእንቅስቃሴ ውስጥ ያሉትን ነው። አሁን ደግሞ እናንተ በስራ ውስጥ ያላችሁት ስራችሁ ከፍ እንዲልላችሁ መታገዝ ብትቺ፣ ምን ያህል ብር ብታገኝ? ለምሳሌ እንደምሳሌ ይሄን ያህል ብር ባገኝ ይሄን እናስባለሁ የምትዩ ህልሞችን ተናገሪ። ይሰሙሻል እኔ ስራዬ መስራት ፈልጋለሁ ከእጅ ማጣት ነው። አሁንም ከወራት ከጊዜ እየተበደርኩ እየተበደርኩ ሰራለሁ ያኔ እየመለስኩ ኖራለሁ። ጆሮ ማይግሬን ከአንገት በላይ ያመኛል። የአንድ ልጅ እናት ነኝ። ልጄን ከወደ ኋላ ከማረጎ ያልኩ ወዲና ወዲህ ያልኩ ተራሩጭን በዛም በዛ ብዬ አካባቢ ሰው የሚያቀኛል አስተምራለሁ። አሁን እኔ እጅ ማጣት ነው እ የሚሰራ ልጄን በመልካም ረስን አመሰግነው። እስከ ስንት ብር ቢያንስ ብታገኝ? ምን ያህል ፕሮጀክት አለሽ? እንደው ያሰብሽዋለ የንግድ ሀሳብሽ ላይ ምን ያህል ማስፋፊያ፣ ምን ያህል ብር በግምት ባገኝት ያለሽ? ሺቲ ነው የምትሸጫው? የታላላቅ እናቶችን አደለ እና ሽቶ ምናምን ነው ሳይሽ። በነገራችሁ ላይ ክብሯትና ክብሯን የምትከታተሉ ወገኖች እዚህ አለም ገና ኢንቴግሬቲ ትምህርት ቤት ልጆቻችሁን ልታስተምሩ ስትመጡ ወይም ደግሞ ልታደርሱ ስትመጡ ፊት ለፊት ላይ ቁጭ ብላ የተለያዩ ንግዶችን የምትነግድና ትህታችንን የምትፈልጉት አይነት የአዋቂ ሴቶችን አልባሳት እና ሽቶዎችና የሌሎች ምርታ ምርቶችን ትይዛለች፣ ና ጠይቋት። በዚህ አጋጣሚ እሺ። ቀጤ እስኪ፣ ከዛ እኔ አሁን ደህና ካብተዋል፣ ደህና ብር ባገኝ፣ እስከ ስንት ብሩን ተናገሪ ሊያግዙሽ የሚችሉ አንዱ ሙሉውንም ሊልችልሽ የሚችል ይኖራል። ከታሪክ ኋላ ሊቆም እስኪ ምን ያህል ብር ለምሳሌ ያው ከአዜው ጋነ ማቴሪያሎቹ ውድ ስለሆኑ ደና በርከት ያለ መቶ ሺህ ብር ባገ መቶ ሺህ ብር ብታገኝ በጣም የተሻለ ምሳሌ ነው። ጥሩ ነው እኮ። ይሄንን ሁለቱም ሶስትም ሆኖ እንሙላላ ሊሉ ይችላሉ። በእውነት በጣም ጠንካራ ሴት ናት። ሙሉ ይሄን ባገኘው በቃ ለሌላ ሰው ትምህርት ሆናለሁ። በጣም እንዴት ተቀየረች፣ እንዴት ተለወጠች ተብሎ ማለት ነው። በቤት ኪራይ ነው የምትኖሪው? ጭንቀት ይመጣል። በጣም ትክክል። በቤት ኪራይ ነው የምትኖሪው። ባለቤት አለሽ? እንደ ባለቤት የለ ቆየ። ሰባት ዓመት ብቻዬን ነው የምንኖረው። ብቻዬን ነው ልጄ የማሳድገው። አደጋ ተጠሪ ሁሉም ለልጄ ያለው እኔ ነኝ። ስንት ዓመት ነው ልጅሽ? ሰባት ዓመት ማዛ ዘጠኝ አልፈዋል። ጉሽ እንኳን ለዚህ ያበቃው እንግዲህ እግዚአብሔር ይስጥልን። መልካም በዓል መልካም ጊዜ የሆነለሸ እሺ ክቡራትና ክቡራን እንግዲህ እንዳያችሁት ነው እመለሳለሁ በሌሎቹ ቶቼ ና ወንድሞቼ ደግሞ